የኒቃውንቱ የካህናቱ ልጋቸው ለምረበዳ አራዊት ተሰጠ ደማቸው ተሰሰ። ሰማይታ ትሞታሉ ሰማይታት ይወለዳሉ። ክርስቶስ እስከሚመጣ ቤተ ክርስቲያን ትቀጥላለች። ዶ እደዚህናጥቆ እየዘም ትሸኛለች። ሰማይታቷል ሌሎች ይወለዳሉ። ሰማይታ ሌሌ ሲነገር በስሜት ትገደላላችሁ፣ ትገፋላችሁ፣ ከምኩራባቸው ያወታችኋል፣ በየአደባባዩ መከራ ትቀበላላችሁ ብሎ ጌታ ተናግሯል። ይህም እየተቀበለ ያለው ፕራክቲካሊ ማናው? አሁን በኢትዮጵያ ምድር ላይ ኦርቶዶክሳዊ አይደለም ምን? የወንጌል ልጅ አይደለም ምን? ካህን አይደለም? የተመጠመው አባለ ካባው አይደለም? ፓርላማ አይደለም? ተተክሏልና ጻድቅ እንደ ዘንባባ ያፈራል፣ እንደ ዝግባ እንደ ሊባኖስ ዛፍ ይሰፋል። ክርስቲያኖች ያፈራሉ ይሰፋሉ። ደማቸው በአደባባይ መፍሰሱ መታረዳቸው አዲስ አይደለም። ውሃጠው ዘይቀብረሙ የሚቀብራቸው አጡ ይላል። ያለም ለጊዜው የምንታየበት እንጂ ለዘላለም የሚያኖረን አይደለም። በሰው ትግል በዲያብሎስ ሴራ የሚቆም ክርስትና የለንም። ቀራንዮ የተጀመረው ክርስትና አሁንም በቀራኒዋዊ ሕይወት ይቀጥላል። አንክ ከግንዱ የተለየ ቅርንጫፍ ደረቅ ነው

መጽሐፍ ቅዱስን መሰረት ያደረጉ ስብከቶችን መንፈሳዊ ዝማሬዎችን፣ እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ። አዕጻደ ወይን ጸገዩ የድንግል ማርያም የመስቀል ስር ስጦታዎች ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ ወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ከረማችሁ። እንኳን አደረሳችሁ። እንኳን ለማለ የተጸየ ለሰመረው የምስጋና የመጨረሻ ሰንበት እንኳን አደረሳችሁ። በየጊዜው የትንሳኤው መታሰቢያ ለሆነች ለክብርት ሰንበት እንኳን አደረሳችሁ። ደጋጎቹ ቅዱሳን መናንያኑ እነ ቅዱስ አብርሃምን፣ መጥምቀ መለኮት ቅዱስ ዮሐንስ ለሚታሰቡበት ለዚህች ዕለት እንኳን አደረሳችሁ። እንግዲህ እንደ እግዚአብሔር መልካም ፈቃድ ስንዱ የሆነች ባሕረ ጥበባት የተባለች ተዋህዶ እናታችን ቅድስት ቤተ ክርስቲያን ስንዴ ስታፈራ የኖረች ስድኔ ስታፈራ የምትቆይ ጎተራዋ የሞላ በትምህርቷ እንከን የሌላት ይህን ቀን በልዩ ምስጢር በድንቅ ዕለት በተለይም በዚህ ቦታ እንድናከብር እግዚአብሔር ፈቅዶልናል። የተዋህዶ ልጆች ሆነን ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን። ቅዱስ ያሬድ አባታችን በሰንበት በሚዘምራቸው መዝሙራት፣ መዝሙራት ዘሰናብት የሚባሉ አሉ። ሰንበት ሰንበት የሚቆሙ ሊቃውንቱ ከቅዱስ ያሬድ ተቀብለው ለትውልድ የሚያስተላልፉት የሰንበትን ክብር የክርስቶስን የቤተ ክርስቲያን ራስነት የሚያንጸባርቅ ዕለትን ከጊዜና ከወቅት ጋር አያይዞ እግዚአብሔር የሚመሰገንበትና የሚመለክበት የሚከብርበት የሰንበት መዝሙር ክርስቶስ ሠርዐ ሰንበተ አይለናል ከጥቅምት ሠላሳ እስከ ኅዳር አምስት ሲውል ሰንበት ክርስቶስ ሰንበትን ሰራልን፣ ወፀገወነ ዕረፍተ ረፍትንም ሰጠን፣ ከመ ንትፈሳህ ህቡረ በአንድ ላይ በሰንበት ደስ እንዲለን፣ ቅዳሴ እንድናስቀድስበት፣ የታመመ እንድንጠይቅበት፣ የተራበ እንድናበላበት፣ የታሰረ እንድናስፈታበት፣ የወደቀ እንድንነሳበት፣ ነፍሳችን እንድናርፍበት፣ አንድ ላይ እግዚአብሔር ለእኛ ያደረገውን ዕለተ ትንሣኤን እያሰብን ደስብን ሰኝበት ሰንበትን ክርስቶስ ሰራልን የአዲስ ኪዳኑን ሰንበት እውድን ሰራልን ብላ ቤተክርስቲያን በቅዱስ ያሬድ አንደበት በጣዕመ ዜማ ታከብራለች። አዕጻዳተ ወይን ጸገዩ ቀን ሞሰረ የወይን ቦታዎች የወይን ቦታዎች አበቡ የወይን ስፍራዎች አበባ ሆኑ ለመለሙ ወይ ባቸው ስፍራዎች አይጻዳተ ወይን የወይን ችግኝ የተተከለባቸው ስፍራዎች ለመለሙ አበቡ። ቀንሞስ ፈረየ መልካም መዓዛ ያለው ሽቶ አፈራ። ቀንሞስም አፈራ ሰሎሞን ጥቀ ኢለብሰ ከማዓዱ ምሉ ሰሎሞን እንኳን ከዚህ በጥበቡ ብዛት ወይኖች ማፍራታቸው የወይን ስፍራዎች የሰጡት የአበባ የልምላሜ ልዩ ውበታቸው

በእግዚአብሔር የከበረው እንኳን ከክብሩ እንደነዚህ አለበሰን። ከብሉይ ኪዳኑ የአዲስ ኪዳን ከአሮጌው የአዲሱ ውበት ይበልጣል። ምክንያቱም መዓዛው የወይን ቦታዎች መዓዛ፣ የአበቦች መዓዛ፣ የቀንቦች መዓዛ፣ የአዲስ ኪዳን ውበት የክርስቶስ ደም የተቀዳበት መስቀሉ የተተከለበት ውበት የተንጸባረቀበት ወንጌል የተገለጠበት ስለሆነ ሶሎሞን እንኳን ከዚህ ከነዚህ አንዱን እንኳን አለበሰም ብሎ ጌታ ተናገረው። የወይን ቦታዎች አብበው ከብሉይ አዲሱ ያምራል አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከአዲስ ኪዳን ልዩ ውበት ነው። ልዩ ህይወት ነው። ልዩ ቅድስና ነው። አይጻዳተ ወይን አለ። እነማናቸው? አይጻዳተ ወይን በዚህ ቀን በጣም ልዩ በዓል ነው። በተለይም ለዚህ ቦታ የሚሞት የሚገደል ስጋው የሚጎጠት ወደ እሳት የሚጨመር የሚታረቅ ስለ ክርስቶስ መከራ የሚቀበል መዓዛውን በደሙ የሚሰጥ ማርቆስ የተወለደበት ብለን እናከብራለን ማን መስገን ወገኖቼ እግዚአብሔር የተመሰገነ ይሁን አይጻዳተ ወይን ፈረዩ አይጻዳተ ወይን ጸገዩ የወይን ቦታዎች አበቡ መዓዛቸውን ሰጡ ልዩ ቦታቸውን ሰጡ ነው ጠቢቡ ሶሎሞን በመኃልየ መኃልይ እንጎታት መዓዛ ውሃቡ ወውስጥ አይጻዲነኩ ኖአቅማ አዲስ ምስለ ብሉይ ይላል ድንጎች መዓዛቸውን ሰጡ፣ ሐዲሶቹና አሮጌዎቹ ይልማ በአጸዶቻችን በደጆቻችን ዙሪያ የተተከሉት ወልድ እውየ ዘንተ አነ አቅረብ ኩለተኩሉ የነዚን ሁሉ ውዴ ሆይ ውበቴ ሆይ መዓዛዬ ሆይ ሽታዬ ሆይ የማትደበዝት ሽታዬ የማትጠወልቅ መዓዛዬ የማትጠፋው የማትደርቀው ውበቴ ክስቶስር ሆይ ትላለች ቤተ ክርስቲያን ይህንን ሁሉ ለአንተ አቀረብኩል። የማዕሌቱን ምስጋና፣ የስደቷን መታሰቢያ፣ ስሙር የተባለውን ማዕሌቱን የቅዱስ ማርቆስን የልደቱን ውበት፣ የወንጌሉን ቅድስና የየ ላሜ እነዚህ ሁሉ መዓዛቸው ነው። አቀረብኩል ጌታ ሆይ ውዳ ትለዋለች ክርስቶስን ቤተ ክርስቲያን። ክብርና ምስጋና ያለ ይህንን ነው። ወይን ምንድን ነው? ብዙ ማለት እንችላለን፣ ግን እስቲ የዛሬውን እንኳን እናስበው። ዛሬ ማለት ተጽጌ ያለቀበት የተፈጸመበት ነው። ተፈጸመ ናሁ ማለት ተጽጌ ስሙር ብለንም እና የዘመርንበት ንግስተ ሰማያት ወመር ማርያም ድንግል ምስጋናሽ ዛሬ ተፈጸመ። ስደቷን እኮ ነው በምስጋና ያሳለፍ ነው። ማህሌ በካይ ይሉት አባቶቻችን የእናቱ ሐዘን ማህሌ በካይ ኮነን ይዘን ቀለም አለ የእናቱ ሐዘን ልጅዋን በጀርባዋ ተሸክማ የተሰደደችበት ስደት፣ የአሸዋው ጉለት፣ የነኮቲባ ክፋት፣ የግብፅ መከራና መንከራተት የተጓዘችው ጉዞ፣ የተቀበለችው መከራ እመሙ ሰማይታት ያሰኛት እንደ የሁሉ መከራዋ እንኳን ድንግል ማርያም ልጇ በእኔ ምክንያት ካገኙሽ ሐዘኖች የቱ ይበልጣል ሲላት እንኳ ያልቆጠረችው ስለ ፍጥሯ ችላው ያለፈችው እንደ ቀላል ያየችው ስደቷ ሦስት ዓመት ከስድስት ወር ነው። የእኛነት ድንግል ማርያም ስደታችንን ተሰዶ ባለርስት ሊያደርገን መድኃኒት ክርስቶስን በጀርባዋ ይዛ የግብፅን በረሃ ያቋረጠች የአሸዋውን ግለት የታገሰች መሪር እንባ ያነባች ጉንጮቿ የፈሰሰ የልጅ በፊት ላይ ያረፈ ዓለምን ሊያድን የመጣውን መድኃኒት ምክንያት ኖና እሷን ለዓለም መድኃኒት ምክንያት የሆነችስና ለዘላለም የተመሰገነ ይሁን። ስለዚህ ይህን ሀዘና ይላሉ ሊቃውንቱ መል ካኮነሞ ሐዘን ክርስቶስን እኮ ነው። ኢየሱስ ስዱድ እኮ ነው። ስደተኛው ክርስቶስ የስደተኞች ሁሉ ተስፋ የሰማዕታት ሞገስና ክብራቸው እናቱን የሰማይታት እናት አደረጋት። እሱስ የስደተኞችና የሰማይታት ተስፋቸው ሆነ። በዚች ዕለት ልደቱን የምናከብርለት ማርቆስን እንኳን በሞቱ መዳረሻ ጊዜ ቀርቦ መጥቶ የሚበልጥ ማይረት የሚድበልጥ ከፍታ እንደሚኖረው በተስፋ አለመለመው። ተስፋውኑ ለስዱዳን ኢየሱስ ስዱድ። ይህንን መከራ እያሰብን ማሕሌተ ብካይ ይባላል። እያለቀሱ መዘመር እያዘኑ መሰመር ስደቷ ልብ ቢለቀም መዝሙሩ ግን ሰማይ ሰንጥቆ ይገባል። ማንም መስገን ምእመናል ተዋህዶ እንደዚህን አጥቆ እየዘመረች ትሸኛለች። ሰማይ ታቷል እየዘመረች ትሸኛለች። የሚገደሉባትን ሌሎች ይወለዳሉ ሰማይ ታት ይሄዳሉ ሌሎች ሌሎች ይወለዳሉ። ሰማይታት እንዲወለዱ ሰማይታትን ከፊት አስቀደመ። ሐዋርያት ደግሞ እንዲወለዱ ሐዋርያትን ወሰደ። ማርቆስ ዛሬ በአካል የለም፣ ነገር ግን ብዙ ማርቆሶች አሉ። ሥጋቸው የሚጎተት፣ ደማቸው የሚፈስ ወስጋሁኑ ኒለ ለጻድቃኒከ ለአራዊተ ገዳም ከአው ደሞሙ ከመ ማይ አውዳ ለኢየሩሳሌም ይላል። የጻድቃኖች የሐዋርያት፣ የሰማይታቱ፣ የወንጌላውያኑ፣ የቅዱሳኑ፣ የሊቃውንቱ ለሥጋቸው ለምረመዳ አራዊት ተሰጠ። ደማቸው በኢየሩሳሌም አደባባይ ተርከፈከፈ ፈሰሰ። ሰማይታት ይሞታሉ፣ ሰማይታት ይወለዳሉ። ክርስቶስ እስከሚመጣ ቤተ ክርስቲያን ትቀጥላለች። ክብርና ምስ ያለን አምላካችን ሆን አይጻዳተ ወይን ዘገዩ የወይን ቦታዎች አበቡ በደምነሚ ያብቡት በክርስቶስ ብ የተጠቀለ ወይን ማ ነው የወይን ቦታ የተባለው ቤተ ክርስቲያን ናት። በአዲስ ኪዳን ግንዱ ክርስቶስ የወይን ግንድ አብ ጉንደ ወይን ወልድ ጉንደ ወይን ሕይወት ዘቦቱ የወይን ግንድ ክርስቶስ ኢየሱስ ነው። ክብርና ለመን ቅዱሳን ፈለጡ ሰማይታት በሱ ሐርያት በሱ ሰማይ ቅዱሳን ምስክሮች በሱ በተሰፎተ እግዚአብሔር ሰማይታተ ስድቅ የሚሆኑ በቃልና በስራችን ነው የሚመሰክሩ በዙ። ለምን አይጻዳተ ወይን ጸገዩ የወይን ቦታዎች አፈሩ ቤተክርስቲያን መቅደሷ ሞላ። በዚህ ሰንበት እያንዳንዱ ቤተ ክርስቲያን መቅደሱ ብቻ ሳይሆን ግቢው ሙሉ ነበርም። የወይን ቦታዎች ያፈራቸው ኦርቶዶክሳውያን እንደ ቅጠል ረግፈው እንደ ሻሽ ተነጥፈው በማሌ ተጽጌ ተፈጸመናሁ ማሌ ተጽጌ ስኑር እያሉ አደሩ። የወይን ቦታዎች አበቡ። እልልታ ጨመረ፣ ዝማሬ ጨመረ፣ ወንጌል ተስፋፋ፣ ሰማይትነት ተጨመረ። ደስ ይበላችሁ፣ እግዚአብሔር የተመሰገነ ይሁን። ስለዚህ የልምላሜ ወቅት ነው። ክርስቲያኖች በዚህ ነው የሚኖሩት። አይጻዳተ ወይን ፈረዩ አለ ሶሎሞን የወይን ቦታዎች አበቡ። አበባ ልዩ መዓዛ ነው። ልዩ ውበት ነው። ዛሬ በዚህ ቀን በሚቆመው በዚህ መዝሙር ይሄ ሰንበት የቅዱስ ያሬድን መዝሙር ተከትሎ ግብጻዩ ከመዝሙረ ዳዊት የሚያነጻው እኮ ወይ ከውን ከመዕፅ እንተ ተክልታ በመውሃ ዘማ አይነ ሚለ እነዚህ ያበቡት ፍሬዎች እንዲያፈሩ በውሃ ፈሳሽ ዳርቻ ነው የቆዩት። የወይን ስፍራው ለምለም ነው። አንድም ወይን የክርስቲያኖች ሰውነት ነው። ትንቢተ ኢሳይያስ ምዕራፍ አምስት ቁጥር አራት ላይ በእኔና በወይን መካከል ኑና ፈረዱ ይላቸዋል። ደጋጎቹን፣ ታማኞቹን የወይን ወይን የተባለው እስራኤል ነው። ለወዳጄ ይላል በወይ በኮረብታ ስፍራ የወይን መሬት ነበረው ኮረኮንቹን

የወይን ቦታዎች ግን ለምልመዋል። ለምን የተዋህዶ ቦታዎች በሰማይታት ተሞልተዋል፣ በቅድስና ተሞልተዋል። ከነዚህ መካከል አይጻዳተ ወይን ጸገዩ ከሚባሉት መካከል ዛሬ የምናከብርለት የወይን ስፍራ ላይ አበባ ያበበ አበባው ያበበ ፍሬ ያፈራ ያማረ የተዋበ ወንጌላዊ ቅዱስ ማርቆስ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን።

ወተይነ በረውስጠለቃል ማነው ምስኩን ሰው አስተዋይ ሰው ክርስቲያን ማነው? ታማኝ ሰው ከቅዱሳት መጻሕፍት ጋር የሚኖር እውነተኛ የወይን ተክል ማነው? በተተከለበት ቦታ የሚያድግ በየቦታ የማይነቀል ጻድቅ። ከመበቀል ይፈሪ ወይ ሊባኖስ ብሎ ትኩላን ውስተ ቤተ እግዚአብሔር በእግዚአብሔር ተተክሏልና፣ ጻድቅ እንደ ዘንባባ ያፈራል፣ እንደ ዝግባ የሊባኖስ ዛፍ ይሰፋል። ክርስቲያኖች ያፈራሉ፣ ይሰፋሉ። ደማቸው በአደባባይ መፍሰሱ መታረዳቸው አዲስ አይደለም። ውሃጠው ዘይቀብረሉ የሚቀብራቸው አጡ ይላል። ክብርና ምስጋና ለአምላካችን ይሁን። ልንኖር አልተወለድንም፣ ልንሟት ነው። ይህ ዓለም ለጊዜው የምንታየበት እንጂ ለዘላለም የሚያኖረን አይደለም። አንድ ትልቅ አባት አንድ ልጅ ቀርቦ ይህን ዘመን እያሰበ ለምን አታገባም ይሉታል። በየቦታው ደም እየፈሰሰ ልጆቼ ተወልደው አይነ እያየ ቢታረዱብኝ ሰው አልሆንም ባላገባ ባልወልድ ይሻላል። አ ልጆቻችንን እኮ ሊሁኖ ሸነሹ አይደለምኛ ኦርቶዶክሳውያን የምንወልደው የምንወልዳቸው እኮ ሐዋርያትን ነው። የምንወልዳቸው እኮ ሰማይታትን ነው። የምንወልዳቸው እኮ ወንጌላውያንን ነው። ስሙን ተሸክመው የሚዞሩትን ነው። ስሙን የማይሸከም ልጅ ልትወልድ ነው እ የተዘጋጀ አሉት። ተዋህዶ ስሙን የሚሸከም ይዛለችና አሁንም ፍሬ ያፈራሉ። በደማቸው ሰማይትነት ይቀጥላል። እግዚአብሔር የተመሰገነ ይሁን። የመኖሯ ምልክት የተዋለ የውበቷ ወንጌል ሲነገር በስሜት ትገደላላችሁ፣ ትገፋላችሁ፣ ከምኩራባቸው ያወጣችኋል፣ በየአደባባዩ መከራ ትቀበላላችሁ ብሎ ጌታ ተናግሯል። ይህም እየተቀበለ ያለው ፕራክቲካሊ ማነው አሁን በኢትዮጵያ ምድር ላይ ኦርቶዶክሳዊ አይደለምን? የወንጌል ልጅ አይደለምን? ካህን አይደለም? የተመጠበው ባለ ካባው አይደል? ባለማይተው አይደል? ለምን አይ ጻዳተ ወይ ነፈረዩ ከአባቶቻቸው የተቀበሉትን የሞት አለመስት መዓዛ እንደገና በየአብያተ ክርስቲያናቱ ሰጥቶ አይጻጣተ ወይን የተባሉት አብያተ ክርስቲያናት ናቸው። አብያተ ክርስቲያናት አበቡ፣ ወንጌል ተስፋፋ፣ እነ ቅዱስ ማርቆስ ወንጌላውያን እንደገና ተወለዱ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ክርስቲያን በተተከለበት ማደግ አለበት። ኮረኮንቹን ድንጋዩን ከኮረብታው ላይ ምቃቅ ያወታውለት ይላል። ምንፍቅና እግዚአብሔር ከኛ ላይ ነቀለ፣ ኦሪታዊነትን ነቀለ፣ ዘረኝነትን ነቀለ። መልሳቸው አታስለዱ፣ ሾ አታፍሩ። መልክቱ ይሄ ነው። ለወይኔ ያላደረግኩለት ምን አለ? እነማርቆስን አይጻዳተ ወይን አላቸው። በወይን ቦታ ላይ ያሉ የዓለሞች ብሎ ጠራቸው። ፈረ ጸጋዩ ያለው ነሱ ለመለሙ የወይን ቦታው የክርስቲያኖች መሰብሰቢያ ነው። በክርስቶስ ወይንነት በወይን ግንድነት፣ ገበሬው አባቴ ነው። የወይን ግንድ እኔ ነኝ፣ እናንተ ቅርንጫፍ ናችሁ አለ። ከግንዱ የተለየ ቅርንጫፍ ደረቅ ነው። ከክርስቶስ የተለየ የራቀ ከድንግል ማርያም የራቀ ክብረቱ ከግርግሙ የተለየ ክርስትና ደረቅ ነው። በዚሁ ከቆየ ግን በሰማይትነት ልምላሜ የምድር ታሪክ ተደምድሞ የሰማይ ታሪክ ይጀመራል። ማን ይመስገን? ምእመናን፣ እቺና ተዋህዶ ልምላሜ የምታስቀጥል በሞት ልምላሜ የምታረዛ አብያተ ክርስቲያናት በሰዎች የሚሞሉ ይሄ የዚህ ሳምንት አያችሁ ስለዚህ ፍሬ ያፈራንበት በረከት ያገኘንበት ሳምንት ነው። ከዚህ ጋር አያይዘን ዛሬ ፍሬ ያፈራው ማርቆስን የምናከብርበት ነው። ለእግዚአብሔር የተለየ ወባሃቤ ያሰብ ፈድፋደ ክቡራን አይረክቲከ እግዚኦ ወፈድፋደ ፀሙን ቀደም ጦሞ ውል ቆሙ ይበዝሁ በአገልጋዮች በአንተ ዘንድ ያሉ በእኔ እጅግ ብዙ፣ አንተ የመረጥካቸው በዙ በእኔ ዘንድ ይላል መዝሙረኛው ዳዊት እቆጣቸው ዘንድ እንደ ምድር ሸ በዙ እነማ አይጻዳተ ወይነፀገዩ ቀኑ መያ መዓዛቸው፣ ወንጌላቸው፣ አገልግሎታቸው እነማርቆስ በዙ። እነ መጥምቀ መለኮት ቅዱስ ዮሐንስ በዙ። እነ አባታችንና ብርሃን መናኙ በዙ። በአብያተ ክርስቲያናት ዙሪያ ወውስታ ይጻዲነ ኩሉ አቅና አዲስ ሰምስል ብሉይ የቀደሙትና የአሁኖቹ መዓዛቸውን ሰጡ። ቤተ ክርስቲያን አበበች፣ ክርስቶስ ከፍ አለ፣ መስቀሉ ተገለጠ። ወንጌላውያን በስቱ አይጻዳተ ወይን ፈራዩ ደስ ይበላችሁ። ተዋህዶ በልምላሜ ያለች። በሰው ሰልፍ፣ በሰው ትግል፣ በዲያብሎ ሴራ የሚቆም ክርስትና የለንም። ቀራንዮ የተጀመረው ክርስትና አሁንም በቀራኒዋዊ ህይወት ይቀጥላል። ማን ስላለ ከኛ ጋር ክብርና ምስጋና ለአምላካችን ይሁን። የአባቶቻችን አምላክ ይዛ ይህን ነው ያለው ሰለሞን። እንግዲህ ከዚህ ጋር አያይዞ መሀል የተጽጌውን ተፈጸመ አለ። የሰመረ ያማረ ስደቷ ሶስት ዓመት ከስድስት ወር ቢሆን በአርባ ቀን አስባ ዘንድሮ ደግሞ በአምስት እሑዶች ሌላ ጊዜ ስድስት ነበር። የሚሆን እየጣፈጠ እያማረ እነሆ ምስጋናው ያማረ የተወደደው ተፈጸመ። አስውቂ ቦቶ ንግሥተ ሰማያት ሆይ ከመህዝ ንኪ ያሰመቅ ፍቁር ልጅሽ በቅፍሽ በጉያሽስጥ ታጥፎ ተጠግቶሽ አቅፈሽው እንዳለው ምስጋናችንን አገልግሎታችንን እቅፍ አድርገሽ ድካማችንን ሳታይ አሳርጊልን እያሉ እየዘመሩ አደሩ ሊቃውንቱ። ማን እመስገን እግዚአብሔር የተመሰገነውን ፍሬንድና ፈራ

በባል በባልንጀሮ ላይ በሐሰት የማይምል ብፁዕ ብእሲ፣ በክፉዎች ምክር ያልሄደ ወዘኢቆመ ውስተ ፍኖተ ኃጥኣን፣ በኃጢአተኞች መንገድ ላይ ያልቆመ እሱ ምስጉን ነው። እንደ ወንጌላዊ ቅዱስ ማርቆስ ያለ እሱ ምስጉን ነው። ወንጌል ብቻ ያለ የወንጌል ሽታ ያለው ወንጌላዊ ማርቆስ ብፁዕ ብእሲ ይባላል። ቤቱ የመጀመሪያዋ ቤተክርስቲያን የሆነች የእናት አባቱ ቤት እናቱ ማርያም ትባላለች። ስሙ ዮሐንስ ነበር፣ ኋላ ማርቆስ ሆነ። ከልጅነቱ ጀምሮ ክርስቶስ የሚሠራቸውን ስራዎች የማየት እድል ያገኘ፣ የእሱ ቤት የትንሿ ቤተ ክርስቲያን የሆነች ሲያድግ፣ ወንጌላዊ ሰማዕት ሆነ። ቤታችን ትንሿ ቤተ ክርስቲያን ትሁን። የክርስቲያኖች ቤት ትንሿ ቤተ ክርስቲያን ናት፣ የዕጣን መዓዛ የማይጠፋባት፣ የጸሎት ሽታ ያለባት። ሌላኛው አይጣዳተ ወይን ከተባሉት የወይን ስፍራዎች መካከል ሌላ የክርስቲያኖች ቤት ነው። ዳዊት የሚደገምበት፣ አጋንን ታስሮ የሚለፈለፍበት፣ በሽታ ተነቅሎ የሚወገድበት፣ ፈተና ቢመጣ እንኳ በድል የሚታለፍበት የማርቆስ እናት ቤት፣ ክርስቶስ መጀመሪያ የገባበት ባርኮ ቀድሶ አዲስ ኪዳኗን ቤተክርስቲያን ያስረከበበት ከዚያ አብያተ ክርስቲያናት የበዙበት። አደገ፣ እያንዳንዱን ታምራት ጌታ ሲያደርግ አይቷል። ስለዚህ እሱም ተነሳ፣ የእግዚአብሔርን ስም ይዞ ከፋ ላይ አዲስ ኪዳን ይዞ ወጣ። ብያንዳንዱ የህይወት ጉዞ ውስጥ መከራ የበዛበት ነበር። ከልጅነቱ ጀምሮ ያየው ክርስቶስ ከፊቱ አልጠፋበትም። ለምን እሱ አብቧልና ፍሬ ማፍራት አለበት። ቅጠሎቹ አይረሱ ፍሬ ትሰጣለች። ክርስትና ሃይማኖት ብቻ ሳይሆን ምግባር ጭምር ነው ሲል ያለ የሞተች ናት ሃይማኖት ነስ ስለዚህ ነፍስ የምትንቀሳቀሰው በሥጋ ማህደርነት ነው ነፍስ የተለየው ሥጋ በድን እንደሚሆንሉ ሃይማኖት የተለየው ምግባር የለም ምግባር የተለየው ሃይማኖት አይኖርም ስለዚህ ሃይማኖትን በቅጠል መሰለው ምናምን መጀመሪያ ቅጠል ነው ከቅጠል ወደ አበባ ከአበባ ወደ ፍሬ ነው ብዙ ሰዎች አሉት ሰብዓውያን ነገር ግን መሠረታቸው ሃይማኖት ካልሆነ ነፍስ ማስገደላቸው አይቀርም የዓለም ቀይ መስቀል ማህበር አለ እንደገና ደግሞ የኒውክለር ማህበር አለ ሁለቱም ላይ ብር የሚያጠራቅሙት አንድ ሀገሮች ናቸው። ተመሳሳይ ቀይ መስቀል አለ። ቦምቡን የሚያመርቱት እነሱ፣ ቦምቡን የሚወረውሩት እነሱ፣ ከዛ አስፋሻውንና አልኮሉን የሚወረውሩት እነሱ፣ የሚያስርቡት እነሱ፣ እህል ሰፍረው የሚሰጡት እነሱ፣ የሚያስለቅሱት እነሱ፣ እንባ ጠባቂዎቹ እነሱ፣ እንባ ናባሾቹ እነሱ፣ ገዳዮቹም እነሱ፣ ቀባሪዎቹም እነሱ፣ መልሶ አጥናኞቹም እነሱ። ሃይማኖት ያለ ምግባር ሲሆን እንዲህ ይሆናል። ሰብአዊነት ብቻውን ኪሳራ ነው። በሃይማኖት ሲመሠረት እግዚአብሔር የማይወደውን አላደርግም ይላል። ከዚያ ያበባል። አዕጻደ ወይን ሠረዩ ጸገዩ ቀንሞ ፈረየ። ከዚያ ምግባር ሲመጣ የሽቶ መዓዛ እንደሚያውድ ሁሉ የክርስቲያኖች የመንፈሳዊ ምግባር መዓዛ አጋንንት ያስጨዋል፣ ሙታንን ያስነሳል፣ ለምጻምን ያነጻል፣ ድውያንን ይፈውሳል። የክርስቶስን መስቀል መከራውን ያሳያል። ሰማይ ተከፍቶ ይታየናል። ተዋህዶ ሰማይ ከፍታ ታሳያለች። ክብርና ምስጋና ለአምላካችን እግዚአብሔር። ይህ የክርስትና ጣዕምና በመኖር ይገለጣል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወዘንበለ ተአምኖ ኢይትከሀል አስምሮ ለእግዚአብሔር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ዕብራውያን አስራ አንድ ላይ ስለዚህ ሃይማኖትና ምግባር ሲጨመር የወይን ቦታዎች ያፈራሉ ምእመናን የአባቶቻችንን ህይወት ለመኖር እንዘጋጅ ማርቆስ ወንጌልን ስለኖረ ዛሬ ተወለደ ብለን አከበርንለት ተውላጠ ዛሬ ልደቱ ነው። ዛሬ መጋቢት ሶስት ነው የተወለደው ሰኔ ሶስት ቀን ተጸንሶ። ነገር ግን አባቶቻችን በርካታ የመጋቢት በዓላትን ከመድኃኔ ዓለምና ከአቡነ ገብረ መንፈስ ቅዱስ ጀምሮ ወደ ጥቅምት አንጥቶታልና ዛሬ ጥቅምት ሰላሳ ማን ማርቆስ የቀደመ ስሙ ዮሐንስ ተወለደ እንላለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የቅዱሳን ልደታቸው የክርስቲያኖች የምስራች ነው። የወንጌላውያን ልደታቸው የክርስቲያኖች ምስራች ነው። ስለዚህ በዛሬው ዕለት ወንጌል የጻፈ ከአራት ወንጌላውያን አንዱ የሆነ የእናትና የአባቱ ቤት የክርስቶስ ማስተማሪያ የነበረ ታምራት የተደረገበት ሐዋርያት ተሰብስበው መንፈስ ቅዱስ የተቀበሉበት የሆነ ቤቱ የመንፈስ ቅዱስ ቤት የእናት የአባቱ ቤት የሆነ ወንጌላዊ ተወለደ። ለምን አይጻዳተ ወይም ጸጋዩ፣ የወይን ቦታዎች እንደገና ወንጌላውያንን ወለዱ፣ መልካም መዓዛ የተደረገላቸውን ወለዱ። ኮረኮንቹ የወጣለት የኦሪቱ የኢሳያሱ ወይን የሳይል ነው። የኦሪቱ ቤተ እስራኤል አዲስ ፊዳን ሲገለጽ መቀበል ያቃተው ይህን ሁሉ ተምረን ኮረኮንች የበዛብን ዘረኝነት ኮረኮንች፣ ጥላቻ ኮረኮንች፣ ክፋት ኮረኮንች እንዳይኖርብን መድኃኔዓለም ሁላችንንም ይጠብቀን፣ ከበዓሉ በረከት ያሳትፈን፣ እኛንም በልምላሜ ያኑረን። በክርስትናው የምንኖር እንጂ የምናወራ ከመሆን ይጠብቀን። ክፋት፣ ተንኮል፣ ዘረኝነት፣ ቡድንተኝነት፣ ጥላቻን እግዚአብሔር ከእኛ ላይ ይንቀለልልን። የማሌ ተጸጌ ውበት እንደተፈጸመ ሁሉ የኛም ህይወት በውበት እንዲፈጸም መድኃኔዓለም ይርዳን። ይቆያል አይሰማም። ቃለ ህይወት ያሰማል። ቃለ ህይወት ያሰማል። በእርሳቸው ላይ አድሮ የመከረን የነገረን እግዚአብሔርን ከፋርጋችሁ አመስግኑት። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋህዶ የንስ በዓላትን መጽሐፍ ቅዱስን መሰረት ያደረጉ ስብከቶችን መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።